እንኳን አደረሳችሁ። ሰላም የበር ቲቪ ቤተሰቦቻችን እንደምን አላችሁ? ዛሬ እንግዲህ የምንገኘው ኤግዚቢሽን ማዕከል ነው። የባዛሩን ድባብ የበዓሉን ድባብ ዛሬ ፋሲካ በዓል ባዛር ተዘጋጅቷል። ስለዚህ የሱን ድባብ እናስቃኛቸዋለን። ሰዎችንም እያስቆምን ያላቸውን የበዓል ድባብ እንዲነግሩን ወደ እናንተ እናደርሳለን እና ደግሞ ያላቸውን የበዓል አጋጣሚ ወደ እናንተ እናደርሳለን። አብራችሁን ቆዩም እንዴት ነሽ? እንኳን አደረሰሽ። መጀመሪያ ስምሽ ታስተዋውቂናለሽ፣ እና ደግሞ እቃ ገዝተሽ ስትወጪ ነው ያገኘንሽ። እንዴት እንደነበረ ድባቡን ምናምን ለተመልካቾቻችን ንገሪልን። እሺ፣ ስሜ ጽጉ በድሉ ይባላል። ያው ገበያው በጣም ደስ ይላል፣ በጣም ደርቷል። ከወዲው ከበዓሉ በፊት ያለው ድባብ በዓል በዓል እንዲመስል አድርጎናል። ብቻ በአጠቃላይ ደስ ይላል፣ በጣም ቆንጆ ነው። እሺ እናቴ። እና ደግሞ በዓል ላይ ፋሲካ በዓል ላይ የነበረሽ ገጠመኝ ደስ የሚል የሚያስቅ ወይ ለእናንተ ይሆናል የምትሆን ገጠመኝ ካለሽ ንገሪኝ። አዎ የሆነ ሰዓት የዛሬ አመት ነው ፋሲካ ነው በዓሉ እና ዶሮ ገዝተን ማታ አካባቢ ነው አጋጣሚ በዓሉ እንደነገ ሆኖ ይረክሳል ብለን በመጠበቅ ያው አጋጣሚ ሆኖ ጭራሽን ተወዶ ደረሰን እና ያም ሆነ ፋሲካ እንደመሆኑ መጠን ያንን ዶሮ ገዝተን ሄደን አጋጣሚ ሆኖ ከእጃችን አምልጦ የጠፋበትን ጊዜ አስታውሳለሁ። የዛሬ ዓመት ማለት ነው። በጣም ደስ ይላል። በጣም እናመሰግናለን። እሺእና እሺ እና ደግሞ ገበያ እቃዎች ብዙ ገዝተሻል እዛ አስቀምጠሻቸው ነውና እንዴት ነው ገበያ ላይ ውጭ ላይ ካለውና ባዛር ውስጥ ከሚሸጠው ገበያ እንዴት ነው ስታይ? ውስጥ ገዢ ውጭ ላይ ካለው ገበያ ደስ የሚለው ነገር ዲስካውንት አለው ደስ ይላል። ማለት አሁን ለምሳሌ ውጪ ምገዢ ዋጋ ቢያንስ በተወሰነ ፐርሰንት ቅናሽ አላቸው እዚህ የሚሸጠው ማለት ነው እና ከዛ ከውጭ ካለው ከዚያ ሁለት እቃ ስትገዢ አንዱን ባስቴት የሚመርቁበት ሁኔታዎች አሉ እና በአጠቃላይ አሪፍ ነው። በጣም እናመሰግናለን። እንኳን አደረሳችሁ መልእክት፣ ለቤተሰቦች ለጓደኞች ታደርሹካለ። እሺ እንኳን አደረሳችሁ ማለት ምፈልገው ሰው በቅድሚያ በጣም ለመወደው ባለቤቴ አሉላ መኮንን፣ ቀጥሎ ለአባቴ ለበድሎ ኃይሌ እና ጠቅላላ ለቤተሰቦቼ በሙሉ እንዲሁም ለባሌ ቤተሰቦች በጠቅላላ እንኳን አደረሳችሁ ማለት ፈልጋለሁ። በጣም አድርገን እናመሰግናለን። መልካም በአል ለሁላችን። አመሰግናለሁ። ሰላም እንዴት ነሽ? በመጀመሪያ እንኳን አደረሰሽ። እንግዲህ ባዛሩ ላይ ልብሶች እየሸጥሽ ነው ያገኘንሽ። እንዴት ነበር ባዛሩ፣ በዓሉ ድባቡ እንዴት ነው የሚለውን እና ስምሽን በዛው አስተዋውቂ። ሰላም፣ ስሜ ቤዘት እንደሰን ይባላል። ለበዓሉ እንኳን አደረሰሽ። ላልችኛችሁ እንኳን አደረሰሽ። ለመላው ለኢትዮጵያ ሕዝብ እንኳን አደረሳችሁ። ሌላኛው ነገር የዛሬው የአሁኑ የፋሲካ በዓል በጣም ደስ ይላል። ከገና ብዙም አይበልጥም፣ አሻሸጡ የገና ደስ ይል ነበረ። የአሁኑ የፋሲካ በዓል ገባል ምንም አየርም አለውም አየለውም አይባል። በጣም እናመሰግናለን። እና ፋሲካ በዓል ላይ የነበረሽ ገጠመኝ ካለ ደስ የሚል ካለ ለተመልካቾቻችን አጋሪልን። ሰው ደስ ይላል፣ ማለትም እጅብ ምናምን ብሎ ሲሄድ አለባበሳቸው እየመጣም ቢጠይቅና ግማሹም ሄድና ምናምን ነገር አለ እንደዛ ምናምን ነገር ደስ ይላል። እሺ በጣም ምናምን እናመሰግናለን። በመጨረሻ እንግዲህ ለቤተሰቦችሽ ማድረስ ትችያለሽ። እናመሰግናለን። በመጀመሪያ እንኳን አደረስሽ ማለት የምፈልገው እናቴ ነው። ከዛ በኋላ ደግሞ መላው ለኢትዮጵያ ኦርቶዶክስ ተዋህዶ እምነት ነው መጀመሪያ ማመስገን የምፈልገው።

በመጀመሪያ እንኳን አደረሰ ለፋሲካ በዓል እና እዚህ ኤግዚቢሽን ባዛር ነው ያገኘን። እና ድባቡ እንዴት ነበር? በዓሉ ውስጥ ያሉት እቃዎችስ እንዴት አገኘሃቸው? እሱን እና ደግሞ ስምህን ለተመልካቾቻችን። ቴድ ይባላሉ። እንኳን አብሮ አደረሰን። የዘንድሮ የፋሲካ ባዛር ከሌላው ጊዜ ባዛሮች ትንሽ ነቃ ያለ ነው። አሪፍ ነው። እቃዎቹም በብዛት አሉ። ጥሩ ጥሩ ዋጋ ያላቸው ናቸው። ከዚህ ቀደም ከነበሩት ከገናም፣ ከአዲስ አበባትም ሁለቱን ልትሳትፎ የነበረ የዘንድሮ የተሻለ ነው። በጣም አሪፍ። በአል ላይ ፋሲካ ላይ ያለ ገጠመኝ ካለ የት ያለ ገጠመኝ ካለ ለተመልካቾቻችን አጋራለ በዓል ላይ ብዙ ገጠመኝ ይጀት ነው። ጥሩ ነው። በዓሉ ራሱ አንድ ገጠመኝ እና ደግሞ በመጨረሻ እንኳን አደረሳችሁ መልእክትን ካለ ለቤተሰቦች ሰዎች፣ ለጓደኞች ማድረስ ይችላለን። ለመላው የኢትዮጵያ ሕዝብ እንኳን አድረሳችሁ፣ እንኳን ለፋሲካ በዓል በሰላም አድረሳችሁ። በዓሉን ስናከብር በዓሉን ብቻ ምክንያት በማድረግ ለእኛ ብሎ የተሰቀለውን ከሞታን ለተነሳውን ኢየሱስ ክርስቶስን በማሰብ ብቻ እንድናሳልፍ እመኛለሁ። መልካም በዓል። በጣም ነው የምናመሰግነው ፈቃደኛ ስለሆን በቅድሚያ ግን እንኳን አደረሳችሁ። እንኳን አብሮ አደረሰን። እንዴት ነው አጠቃላይ ባዛሩ? እሱን ወደኋላ ትነግሪኛለሽ። መጀመሪያ እራስሽን አስታውቂልኝ፣ ድርጅት ይህንን አስታውቂልኝ። እሺ እኛ ኢኮክሎዞች እንባላለን። አገር በቀል ድርጅቶች ነን። የጋርመንት ልብሶችን ነው የምንይዘው፣ ከአዋቂ እስከ ልጅ ድረስ በጣም ኳሊቲ ኳሊቲ ልብሶችን እንይዛለን። እሱ ላይ ነው የተሰማራ ነው እንዴት ነው የበዓል አጠቃላይ የባዛር ገበያው ምን ይመስላል? ከስከ ዛሬው አንጻር እንዴት ነው ድባቡ አጠቃላይ? ያው ከስከ ዛሬው አንጻር ያ ሁሉ ባዛር ትንሽ ደብዘዝ ያለ ነው፣ ያው የኑሮ ውድነቱ ስላለ ሰው የመግዛት አቅሙ ትንሽ ደከምቷል። ስለዚህ ባዛሩ ትንሽ ቀዝቃዛ ነው። አጠቃላይ የበዓል ድባቡስ ውስጥ እንዴት ነው ድባቡ? ቆንጆ ነው፣ ቆንጆ ነው፣ ጥሩ ነው። የበዓል ገጠመኝ ይኖርሽ ይሁን ምናልባት የሚታሳውሽ የሚያስቀን ወይ የሚያሳዝን እንደው የሚገርምሽ ነገር ካሳለፍሻቸው ብዙ በዓላት ያስታውሰሽ ንገሪኝ። እንግዲህ ካሉት በዓላት ውስጥ የአሁኑ በዓል ትንሽ እኔን የሚገርመኝ፣ ሰው ልብሱን እያነሳ ውድ ነው እያለ ጥሎት ይሄዳል። ይሄ ነው ገጠመኝ። እንኳን አደረሳችሁ መልዕክት ካለሽ መለው። ለኢትዮጵያ ሕዝብ እንኳን አደረሳችሁ። እናመሰግናለን። እራስሽን እና ልድጅትሽን አስተዋውቂ። ቅድስት ወርቁ እባላለሁኝ። የመጣችሁበት ካምፓኒ ደግሞ ሶሻል ሳሙናና ፕላስቲክ ፋብሪካ ነው። እሺ ቅድስትዬ ፈቃደኛ ስለሆንሽ አጠቃላይ የበዓል ድባቡ ምን ይመስላል? ባዛሩ እንዴት ነው ግብይቱ? ደመቅ ያለ ነው የበዓል ድባቡ እየመጣ ነው። እንዴት ነው እስኪ አጠቃላይ ያለው ነገር? መልካም እንኳን ደህና መጣችሁ። ያው የፋሲካ በዓል ነው ያለነው ደግሞ ባዛር ላይ ነው። የፋሲካ ባዛር ላይ ደግሞ ብዙ ገበያተኛ ይመጣል ተብሎ ይጠበቃል ያው ከዚህ በኋላ ያሉትን ቀናቶች ኤክስፔክት እናደርጋለን። እስካሁን ያለው ግን ምንም አይልም። ያው እኛ ይዘን የገባነው ደግሞ ፈሳሽ ሳሙናዎች እና ደረቅ ሳሙናዎች እና ብዙ ምርቶችን ይዘን ገብተናል። ለህብረተሰቡ ይጠቅማል በዚህ በባል ወቅት ደግሞ አስፈላጊ ነው ያልናቸውን አላቂ እቃዎችን ነው ይዘን የገባነው እንደምታዩት ፈሳሽም ደረቅም የልጆች ሳሙናም የገላ ሳሙናዎችን፣ ሶፍቶችን ይዘን ገብተናል። ያ ህዝቡን እየጠበቅን ነው። ስለዚህ መተው እንዲገበዩ እስኪ ጥሪ አቅርብላቸው። መልካም አስተያየት እንደሆነ በማምረቻው ዋጋ እንደሆነ ምናምን ንገሪያቸው። መልካም። በመጀመሪያ እንኳን ለፋሲካ በዓል አደረሳችሁላለሁኝ። በመቀጠል ደግሞ ሶሻል ማኒፋክቸሪንግ ብዙ ሳሙናዎችን ይዞ ገብቷል። ስፔሻሊ ፈሳሽ ሳሙናዎችን ይዞ ገብቷል። የልብስ ማለቅለቂያ ሶፍትነሮችን፣ የእቃ የእጅ ሳሙናዎች እና በጣም የሚገርም ደግሞ በረኪና አለን በአምስት ሌተርም በአንድ ሌተርም በተመጣጣኝ ለህብረተሰቡ እንዲመቻ አድርገን በተለያየ ሊትር ይዘን ገብተናል። ደረቅ ሳሙናዎችም የልጆችም አለ የአዋቂ ገላ ሳሙናዎችም አሉ። እንዲሁም ደግሞ የተለያዩ የሶፍት አይነቶች አሉ። መጥተው እንዲጎበኙን እኔ ጥሪ ያቀርባለሁኝ። ከዛም በተጨማሪ ደግሞ ሶሻል ሳሙና ያው እንደ አምራችነታችን በተመጣጣኝ ዋጋ ሰዎችን ያስደስታል ብለን በጠበቅ ነው እና ባዘጋጀነው ዋጋውን ይዘንላቸው የቀረብ ነው። መጥተው ቢጎበኙን ደስ ይለናል። በጣም ደስ ይላል። አሁን ደግሞ ወደ ግልሽ ልውሰድሽና መልካም የምታስታውሽ የግል እንደው የበዓል ገጠመኝ ካለ ፈገግ የሚያሰኘን እንደው ከዚህ ሁሉ በኋላ አንድ አይጠፋም እና ፈልገሽ አንድ ነገር ይመስል ያው እኛ ብዙ ጊዜ በዓልን የምናሳልፈው እንደዚህ ባዛር ላይ ነው እና ባዛር ላይ ስናሳልፍ ብዙ ገጠመኞች ይኖራሉ። የሚያዝናኑም፣ የሚያጉላሉም ገጠመኞች አሉ። ያው ብዙ ጊዜ አሁን ፈሳሽ ሳሙና ሲሆን ሰዎችን ጋብዘን ነው ኑ ግዙን፣ ሳሙናችን በጣም አሪፍ ነው ብለን ነው የምንጋብዘውና የትኛውን ልንገርሽ? አንዱን ልንገርሽ። ያው ጎትተሽ ነው የምታመጪው አይደለ? ከስተምር ጋብዘሽ ነው የምታመጪው ለመጀመሪያ ጊዜና ስታመጪ አንደኛው የመጀመሪያው ጥያቄ ቆሽሻ ይተሽኛል የሚልሽ የሚያስደነግጥ ከስተመር ይቀርብሻልና፣ ያው ማንኛውም ሰው ቆሽሹ ሳይሆን ሳሙና ያው ግዴታ ነው፣ አስፈላጊ ነገር ነው። የኛ ፈሳሽ ሳሙና ደግሞ በጣም የሚደንቅ ነው፣ ማለት ኢቭን ከልብስ ላይ ሽታው የሚለቅ አይደለም። ትሞክሪዋለሽ አንቺ እና ከው የሚያደርግሽን መልስ የሚሰጡሽ ከስተመሮች አሉ። ብዙ ገጠመኞች አሉ። እንግዲህ አሁን ደግሞ እንኳን አደረሳችሁ እንኳን አደረሳችሁ ማለት እንፈልገው ያለው ኢትዮጵያን ሕዝብ እንኳን ለፋሲካ በዓል አደረሳችሁ ከዛ ደግሞ ለስራ ባልደረቦቼ ለቤተሰቦቼ መልካም በዓል ይሆንላችሁ። እናንተም ስለመጣችሁ በጣም አመሰግናለሁ። መልካም በዓል ይሆንላችሁ በጣም እሺ ተመልካቾቻችን፣ የዛሬው ቆይታችን ይህን ይመስል ነበረ። ጥሩ ጊዜ እንዳሳለፋችሁ አንጠራጠርም። በዛሬው ቆይታችን ይሄን ጨርሰናል። መልካም በዓል ይሁንላችሁ። ብር ቲቪ ሰብስክራይብ፣ ላይክ፣ ኮመንት አድርጉ። እናመሰግናለን። መልካም በዓል